ሚሊዮን ዶላሮችን ከኪሳራ የሚያስቀረው አዲሱ የኢትዮጵያ ነዳጅ ጫኝ ዘመናዊ ባቡር በዛሬ ዝግጅታችን ኢትዮጵያን ከብዙ ሚሊዮን ዶላሮች ኪሳራ የሚያድን አዲስ የኢትዮጵያ ነዳጅ ጫኝ ዘመናዊ ባቡር ስራ መጀመርን የምናበስራችሁ ይሆናል። ይህ ሀገራችን ኢትዮጵያን ከብዙ ሚሊዮን ዶላሮች ኪሳራ የሚጠብቀው አዲሱ የኢትዮጵያ ነዳጅ ጫኝ ዘመናዊ ባቡር ኢትዮ ጅቡቲ ምድር ባቡር ሲሆን፣ ባቡሩ ነዳጅን ሙሉ በሙሉ ያጓጉዝ መሆኑ ተሰማ። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር በመጪው አመት ለመጀመሪያ ጊዜ ነዳጅን ሙሉ በሙሉ በባቡር ለማጓጓዝ ዝግጅቱ መጠናቀቁን አስታውቋል በቀን እስከ አስር ጊዜ በማመላለስ በአመት አራት ነጥብ ሁለት ሚሊዮን ቶን ነዳጅ ከጂቡቲ ወደ ኢትዮጵያ ለማጓጓዝ እቅድ ተይዟል። ይህም የነዳጅ አቅርቦት ችግርን ከመቅረፉም በላይ የነዳጅ ማጓጓዣ ጊዜንም በእጅጉ ይቀንሳል ተብሎ ይታመናል። ቀደም ሲል አንድ ቦቴ ነዳጅ ከጂቡቲ ለማምጣት እስከ ስምንት ቀናት ይወስድ የነበረ ሲሆን፣ ይህ አዲሱ ስርዓት የነዳጅ ዋጋን ሊያሳንስ እንደሚችልም ተነግሯል። የኢትዮጵያና የጂቡቲ ምድር ባቡር ድርጅት የቀድሞ ፍራንኮ ኢትዮጵያ ምድር ባቡር ድርጅት አንድ የ784 ኪሎ ሜትር ርዝመት አንድ ብቸኛ መስመር ያለው ሲሆን ይህ መስመር የኢትዮጵያን ዋና ከተማ አዲስ አበባ እና ጅቡቲ ከተማን የሚያያይዝ ነው። ይህ ከጅቡቲ ወደ ኢትዮጵያ በቦቴ የሚገባው ነዳጅ የነዳጅ ዋጋ ላይ ቅናሽ ሊያመጣ እንደሚችል የኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር አስታውቀዋል። በመሆኑም ታዲያ ይህ መሆኑ በሀገራችን የሚታየውን ከፍተኛ የነዳጅ እጥረትን የሚያስቀር ነው። የኢትዮ ጅቡቲ የባቡር መስመር ደረጃውን የጠበቀ የባቡር መስመር ሲሆን በኤሌክትሪክ የሚሰራ መስመር አዲስ አበባን ከጅቡቲ ወደብ ጋራ የሚያገናኝ ለወደብ አልባዋ ኢትዮጵያ ወሳኝ የባህር መዳረሻ እንድትሆንና ከዓለም አቀፍ ንግድ ጋራ የሚያስተሳስራት ነው። አጠቃላይ የባቡር ቁመት 249 ሚሊዮን ቶን ጭነት በዓመት ሲሆን ይህንን አቅም ለማሳደግም እየተሰራ ይገኛል። የኢትዮ ጅቡቲ የባቡር መስመር ኢትዮጵያ በልማትና ትራንስፎርሜሽን እቅዶች ካሳካቻቸው ትልልቅ ፕሮጀክቶች መካከል አንዱ መሆኑ ይታወቃል። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁ ቆያል። ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሱት ቻነላችንን ሰብስክራይብ ቪዲዮን ላይ ከማድረግ ቤተሰቡን ይወዳጅያል ወደ መረጃው በኤሌክትሪክ የሚሰራው ይህ ከአየር ብክለት የጸዳ የባቡር መስመር 784 ኪሎ ሜትር ርዝመት ያለው ና አንድ ነጥብ 43 ደረጃውን የጠበቀ ነው። ድሮፒያን አቆጣጠር በ2011 ከአዲስ አበባ ድጅቡቲ የተዘረጋው የባቡር ግንባታ በሁለት የቻይና መንግስታዊ ኩባንያዎች ማለትም በቻይና ምድር ባቡር ግሩፕ ሲአርኢሲ ና በቻይና ሲቪል ኢንጂነሪንግ ኮንስትራክሽን ኮርፖሬሽን ሲሲሲሲ መጀመሩ ይታወሳል። እንደሚታወቀው ኢትዮጵያ በእድገትና ትራንስፎርሜሽን እቅድ ከያዘቻቸው ትልልቅ ፕሮጀክቶች መካከል አንዱና ዋነኛው የኢትዮ ጅቡቲ የኮሪደር መስመር አንዱ ነው። ይህ ግዙፍ የኢትዮጵያ ጅቡቲ ትራንስፖርት ኮሪደር ለኢትዮጵያና ለአፍሪካ ቀንድ ወሳኝ የንግድ መስመር ነው። ኮሪደሩ የሎጂስቲክስ ና የባር ወደቦችን የመንገድ ተደራሽነት ለማሻሻል ና በኢኮኖሚው በንግድ ና በትራንስፖርት ውስጥ ክልላዊ ውህደትን ለማሳደግ ያለመ ነው። የፍጥነት መንገድ ፕሮጀክት ግንባታው ሲጠናቀቅ የመስመሩን የትራፊክ ፍሰት ለማቀላጠፍእና ና የተሽከርካሪዎች የጉዞ ጊዜና ዋጋን በመቀነስ አዎንታዊ ተጽዕኖ እንደሚያሳድርም ተነግሯል። ፕሮጀክቱ ቀልጣፋ ና ውጤታማ የትራንስፖርት ስርዓትን በማቅረብ ለማህበራዊ ና ኢኮኖሚያዊ እድገት የበኩሉን አስተዋጽኦ የሚያደርግ ነው። ይህ ኢትዮጵያን ከጅቡቲ ጋር የሚያገናኘው የትራንስፖርት መስመር ዝርጋታ ፕሮጀክት ከዓለም ባንክ በተሰጠው የ730 ሚሊዮን ዶላር ድጋፍ ከፍተኛ ማሻሻያ የተደረገለት ሲሆን ይህ የዓለም ባንክ ድጋፍና ብድር ለዓለም ደሃ ሀገራት እርዳታ የሚሰጥ ነው። ይህ ኢትዮጵያን ጅቡቲና የአፍሪካን ቀንድ ተጠቃሚ የሚያደርገው ግዙፍ ፕሮጀክት ከዓለም ባንክ በተጨማሪ በተለያዩ ትልቅ ተቋማት የሚደገፍ መሆኑም ተነግሯል። የኢትዮጵያ ዋና ከተማ አዲስ አበባን ከጅቡቲና ዶራሌ ወደብ ጋር የሚያገናኝ ሲሆን የአዲስ አበባ ጅቡቲ መስመርንም ያካትታል። ከ95 በመቶ በላይ የሚሆነው የኢትዮጵያ ንግድ በጅቡቲ በኩል የሚያልፈው በጅቡቲ ወደብ ከሚደረገው እንቅስቃሴ ሰባ በመቶውን ይይዛል። ጅቡቲ በባቡር መስመሩ ላይ ከ900 ሚሊዮን ዶላር በታች ኢንቨስት አድርጋለችና በአዲስ የወደብ መሰረተ ልማት ላይም ከፍተኛ ማል ንዋይ አፍሳለች። ይህ ግዙፍ ፕሮጀክት ከዓለም ባንክ ድጋፍ በተገኘው 730 ሚሊዮን ዶላር ድጋፍ የአዲስ ጅቡቲ ኮሪደር ማሻሻያ ፕሮጀክት እየተፋጠነ ይገኛል። ፕሮጀክቱ የአፍሪካ ቀንድ ኢኒሽቲቭ አካል ሲሆን በአባል ሀገራት ያሉ የጋራ የልማት ችግሮችን ለመፍታትም ያለመ ትልቅ የአህጉራችን ሜጋ ፕሮጀክት ነው። በተጨማሪም ፕሮጀክቱ ከአፍሪካ አህጉራዊ ነፃ የንግድ ቀጠና ጋራ የተጣጣመ ሲሆን፣ ይህም ማህበራዊ ኢኮኖሚያዊ ልማትን የሚያበረታታ ድህነትን የሚቀንስና አፍሪካ በአለም ኢኮኖሚ ያላት ተወዳዳሪነትን የሚያሳድግ ነው። ፕሮጀክቱ ወደ ባልባኖቹ ኢትዮጵያን ከጅቡቲ ወደብ ጋር የሚያገናኘው በዚህ ቁልፍ የንግድ መስመር ቀጠናዊ ትስስርና የሎጂስቲክስ ቅልጥፍና ለማሻሻል ያለመ ነው። የተሻሻለ ክልላዊ ትስስርና ንግድ የኢትዮጵያን የኢኮኖሚ አቅም ለመክፈት ወሳኝ ሲሆን፣ ይህ ፕሮጀክት ሁሉን አቀፍ እድገትንና ክልላዊ ውህደትን ለማጎልበት ያለንን ቁርጠኝነት የሚያሳይ ነው። በተጨማሪ ፕሮጀክቱ በአሁኑ ወቅት በጥሩ ሁኔታ ላይ የማይገኘውና ለጭነት መኪና ትራፊክ ምቹ ያልሆነውን የሚኤሶ ድሬዳዋ ክፍልን ጨምሮ ወደ ጅቡቲ የሚወስደውን መንገድ ለማሻሻል ያለመ ነው። ይህ ስፍራ የመንገዱ ተጠቃሚዎችን በሚሌ በኩል ረዘም ያለ መንገድ እንዲወስዱ ያስገድዳቸው ለጉዟቸው 146 ኪሎ ሜትር የጨመረ ነው። የሚኤሶ ድሬዳዋ ክፍልን ወደ ባለ አራት መስመር የፍጥነት መንገድ ማሻሻል የትራንስፖርት ጉዞን ይቀንሳል፣ እንዲሁም ደግሞ የመንገድ ደህንነትን ያሻሽላል፣ የነዳጅና የጥገና ወጪንም ይቆጠባል ብክለትን ይቀንሳል ሲል የአለም ባንክ አስታውቋል። በተጨማሪም ፕሮጀክቱ ግንኙነትን ያሻሽላል፣ የንግድ መጠኖችን ያሳድጋል፣ የስራ እድልን ይፈጥራል፣ እንዲሁም ደግሞ ሰፊ የሸቀጦችና የመሰረታዊ አገልግሎቶችን ተደራሽነት ያሻሽላል። ሌሎች የፕሮጀክቱ ጥቅማጥቅሞች የኢትዮጵያን የንግድ ተወዳዳሪነት ማሳደግ፣ በቁጥጥርና ተቋማዊ ማሻሻያ የሎጂስቲክስ ቅልጥፍናን በማሻሻል በሎጂስቲክስ ተቋማት ላይ ኢንቨስት በማድረግና የመንግስትን አቅም በማሳ ደግ ወደ ባቡር መስመር የሚሸጋገርበትን ሞዴል ማሳደግ ይገኙበታል። ወቅቱ በጭነት መኪና ታርሚናሎች ላይ የግሉ ዘርፍ እንዲሳተፍ እድል የሚሰጥ ሲሆን በሁለተኛ ደረጃ መንገዶች ላይ የሚደረጉ ኢንቨስትመንቶችን የአካባቢ ማህበረሰቦች ከዋናው ኮሪደር ጋር በማገናኘት ተጠቃሚ ላልሆኑ ማህበረሰቦች የስራ እድልን የሚያሳድግ መሆኑም ተነግሮለታል። ፕሮጀክቱ የአፍሪካ ቀንድ ኢኒሽቲቭ አካል ሲሆን በአባል ሀገራት በጅቡቲ፣ ኬንያ፣ ኢትዮጵያ፣ ኤርትራ፣ ሶማሊያ፣ ሱዳን ና በደቡብ ሱዳን ያሉ የጋራ የልማት ፈተናዎችን ለመቅረፍ ያለመም ነው። የኢትዮ ጂቡቲ ትራንስፖርት ኮሪደር ፕሮጀክት ማፋንድ የሎጂስቲክስ ና የባህር ወደቦች ተደራሽነትን ያሻሽላል። እንዲሁም ደግሞ በኢኮኖሚ፣ ንግድ፣ ትራንስፖርት ውስጥ ቀጠናዊ ውህደትን ይፈጥራል። የመንገዱ ስራ ከአራት እስከ አምስት ዓመታትን የሚፈጅ ሲሆን የተለያዩ የጅቡቲ የማማከር አገልግሎት ደግሞ እስከ አራት ዓመት ሊፈጅ እንደሚችልም ተነግሮለታል። ይህንን ፕሮጀክት በመደገፍ ባንኩ በኢትዮጵያ የወጪና ገቢ ንግድ ዘርፍ ሴት በመጨመር ንግድና ትራንስፖርት በማመቻቸትና የኢኮኖሚ እድገት ምስሶችን በማስተሳሰር ለጅቡቲ እድገት አስተዋጽኦ ያደርጋል። የፕሮጀክቱን ዓላማዎች ስንመለከት የትራንስፖርት ሴክተር ግብ በኢትዮጵያና በጅቡቲ ቀልጣፋና ውጤታማ የትራንስፖርት ስርዓትን በማቅረብ ለማህበራዊ ኢኮኖሚያዊ እድገት የበኩሉን አስተዋጽኦ ማበርከት ነው። የታቀደው ፕሮጀክት የመንገድ መሰረተ ልማትና ተቋማዊ አቅምን ለማሻሻል ያለመ ሲሆን፣ ተጽዕኖ በአፍሪካ ቀንድ አካባቢ የጨመረ ያለውን የንግድ ልውውጥ ቀጠናዊ ውህደትን ማጠናከር ነው። ከፕሮጀክቱ ተጠቃሚዎች መካከል በግብርና በንግድና አስመጪ ኤክስፖርት ዘርፍ የተሰማሩ ሶስት ሺ የጭነት ተሽከርካሪዎችን ጨምሮ በጅቡቲና በአዲስ አበባ መካከል ዘጠኝ መቶ ኪሎ ሜትር የሚያሽከረክሩት እና ከዘጠና አምስት በላይ የስራ እድል የሚያገኙት ወጣቶችን ያጠቃልላል። ጅቡቲ የንግድ የወደብ ገቢና የስራ ዕድል እንዲሁም የባንክ አቅም ያላቸው ፕሮጀክቶች የትራንስፖርት ዘርፍን የማሰራረቅን በማሻሻል ተጠቃሚ ትሆናለች። ፕሮጀክቱ ከአፍሪካ አህጉራዊ ነፃ የንግድ ቀጠና ጋር የሚጣጣም ማህበራዊና ኢኮኖሚያዊ ልማትን በማስተዋወቅ ድህነትን በመቀነስና አፍሪካ በዓለም ኢኮኖሚ ውስጥ ተወዳዳሪ እንድትሆን የሚያስችላት ነው። የመንገዱ ግንባታ ሲጠናቀቅ ከጅቡቲ ጋር ያለውን ዘመናትን ያስቆጠረ የኢኮኖሚና የንግድ ግንኙነትን ከየትኛውም ጊዜ በተሻለ ሁኔታ የሚያሻሽል ፈጣንና ዘመናዊ የሚያደርግም ነው። ቅዱ የትራንስፖርት ፍሰት መጨናነቅ ላይ ለውጥ የሚያመጣና ከአንድ ሰዓት በላይ የሚወስደውን መንገድ ወደ ሰላሳ ደቂቃ ዝቅ የሚያደርግ እንደሚሆንም ተነግሮለታል። ይህም በንግዱ ዘርፍ የእሳት አጠቃቀምን ተከትሎ የሚደርስ ኪሳራ ለማስቀረትና ፈጣን እድገት ለማስመዝገብ አስተዋጽኦ እጅግ የጎላ መሆኑም ተነግሮለታል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይህን ይመስል ነበር። ባደረስናችሁ መረጃ እንደ ተደስታችሁበት እና ስለዚህ ሚሊዮን ዶላሮችን ኪሳራ የሚያስቀር አዲሱ የኢትዮጵያ ነዳጅ ጫኝ ዘመናዊ ባቡር በቂ መረጃ እንደወሰዳችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑ ና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸውን መረጃዎች ይዘን እንቀርባለን። ቪዲዮ ላይክ ቻናሉ ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ